እንጀራህን እንደ ልብህ ውደድ ነው፣ ግደል አይደለ የተባል። እንስሳት ናቸው፣ እንዲያው እንደ እንስሳ የሚኖሩ ምንም ስለማያውቁ ነፍስ አትግደል፣ ይትክትል ነፍሰ አይምሮ ቢኖረን እስበሳችን ስበሳችን አንገዳደልም ነበር። ባለትዳር ድሃ መጽደቅ አይችልም ግን እውነቱን አይችልም ነው ምለ የመነኩሴ ሀብታም የባለትዳር ዳር ድሃ እንጸድቃሉ ብለቹ እንዳትገምቱ። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ከአባን ዙሩ የሚለውን ጽሁፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። ለምናንም ተቀብለዋለሁ። አልሐምዱሊላ። ሹመትም አይኖራችሁ፣ እውቀትም አይኖራችሁ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችሁ ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ስጥልን ሁ ተከበራችሁ። የኢዮቲ ሪአክቬ ሰዎች ደምጓችሁ ልኝ አዲስ ቪዲዮ ተመልሽ መጥች። ዛሬ የምንመለከቱ እንግዲህ በወቅታዊ ጉዳይ ላይ በብፁ አባታችን አቡነ ማትያስ ፈረክታቸው ደርብን ያስታለፉት አንድ መልእክት አለ እሱን የምንሰማ ነው የሚሆነው። ሁላችሁ ይህ ላይክ ማድረጋችሁን እንዳትረሱ እንደዚሁም ደግሞ አዲስ ሆናችሁ ሰብስክራይብ ያደርጋችሁ። ሰብስክራይብ ድን ማታረጉት ለምንድነው? ማታረጉት አሁን ማርጉ ዛሬ እንግዲህ በኮመንት ላይ ጽፉልኝ። ቀጥሎ የማሳችሁ አንድ የእናታችን የማማዘናሽ ቪዲዮ አለ። እሷ መጨረሻ ላይ የምትናገረውን ቃል ሁላችሁም በኮመንት ላይ ሰምታችሁ ጻፉልኝ። መጽሐፍ ቅዱስ ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ። እስቲ በሉ ጎበዝ። አምላካችን መድኃኒታችን ኢየሱስ ክርስቶስ። አምላካችን መድኃኒታችን ኢየሱስ ክርስቶስ። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ። ጎበዝ አንድ ቀለታ በመንገድ ላይ እየሄደ እያለ አእምሮን የታመመ ሰው አገኘ ይገርሞታል። አእምሮ ታሞ ራቁትን ሆኖ ምን ሆኖ ነው ብሎ ሲጠይቅ እላዩ ላይ አጋንንት ገብቶበት ታሞ የሚያስታምመው አጥቶ በየቦታው እየሄደ በየመቃብሩ እየሄደ ያድራል ይሄ ሰው የሚፈውሰው ታጣ ብለው ነገሩት ለማን ለኢየሱስ ክርስቶስ ለማን ኢየሱስ ክርስቶስ ለኢየሱስ ክርስቶስ ነገሩት ሲነግሩት ጊዜ ኢየሱስ ክርስቶስ መጣና አስወጣው። ሰውየው ላይ የነበረውን አጋንንት አስወጣው። ፈጣሪ የሰራኔት የፈጠረ እውነት ነው። ከዛ ያ ሰውዬ ላይ የነበሩት ሰይጣኑ፣ አጋንንቱ ሲወጣ ሰውየው ልቡ ተመለሰ። ሰሙ ሰውየው ልቡ ተመለሰ። ሰውየው ልቡ ተመለሰ። አውልቆ የነበረውን ልብስ ሰዎች አለበሱት። ከዛ እያገለገለ ኖረ። እዛው ኪዳነ ምሕረት እዛው ኪዳነ ምሕረት ነው እያገለገሉ ያሉት። አዎ አዎ ነው ወይ አዎ አዎ አዎ ነው። ሌላ ታቦት ነው። አዎ እዛው ኪዳነ ምሕረት እዛው እዛው ነው። ይሞ የሰማሽ ትን ቃል እንግዲህ መጨረሻ ላይ ያቸው ብያቸው ነበር ነበር ኮመንት ላይ ያስረልኝ እንደዚያ ልበን ጽሁፍነ ምን አለበት። ሁላችንም መማዘናሽ እንግዲህ እግዚአብሔር አምላክ ዕድሜ ነጤን ያስጥልን፣ ረዥም ዕድሜ ስጥልን። እንቀጥል። ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ከአባን ዙሩ የሚለውን ጽሁፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እየዞሩት ይገኛሉ ማለት ነው። እስልምናንም ተቀብለዋል። አልሐምድሊላሂ በጣም ደስ የሚል ለሁላችሁም ቢሆን ቪዲዮ፣ ሼር፣ ኮፒሊንክ ሪፖስት ያደረጋችሁ ለሁሉም አድርሶ ለሁሉም የምሬን ነው ግን በደንብ አይተዋል። ቪዲዮውን ነው ዝም ብለህ ነው ቶሎ የፖስት ሰጥከው ቻኩ የፖስት ሰጥከው በእጃቸው እኳ ያለው መስቀል ነው። የቁርአን መጽሐፍ እኳ አይደለም የያዙት፣ መስቀል። ስለዚህ እዛ ጋር ያሉት ሰዎች እንዳለው ወደ ኦርቶዶክስ እምነት ነው የተቀየሩት እንጂ ኦርቶዶክሶች ወደ ሙስሊም እምነት አልተቀየሩም። ተሳስታሉ። እንደውም በደንብ እየው ቪዲዮውን፣ እውነታ ደግሞ እንመልከት። አላሁ አክበር እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካባዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ እንግዲህ የተለያዩ ኢንፎርሜሽኖች በሶሻል ሚዲያ ያቀብላል ታማኝነት ነበራቸው ተብሎ ነበር የሚታሰበው ነገር ግን ትናንትና ይዞ የመጣው ይህ ቪዲዮ ከላይ የምትመለከቱት ውሸት እንደሆነ እሱ ራሱ ያውቀዋል ይህ ቪዲዮ በኤአይ የተሰራ ቪዲዮ ነው ስለዚህ ይህን ውሸት እንደሆነ ይዞ መጥቶ ለመንዝ ላይ ፖስት እንዳደረገ በሁለት ሃይማኖቶች ላይ መቃቃርና መበሻሸቅ እንዲጀመር ከሆነ ሀሳቡ እሱ ሌላ ሀሳብ ነገር ግን ይህ ልጅ የሚሰራቸው ስራዎች ሃይማኖት ማለትም የሙስሊም ማህበረሰቡና የሙስሊም ሃይማኖትን ይወከለም ሆነ የለበትም። ምክንያቱም እየተናገረ ያለው ውሸት ይህም ውሸት እንደሆነ እንግዲህ የተለያዩ ቪዲዮዎችን ቲክቶክ ላይ ስለሚሰራ በዛ ምክንያት ያውቀዋል ብዬ አስባሉ። እናም የሙስሊም ሃይማኖት ተከታይ የሆናችሁ ሰዎች ራሳችሁ ይህንን ሰው ልታወግዙት ይገባል። ከዚህ በፊትም አንድ ቪዲዮ ለቆ እንግዲህ ሚገርም ኤዲቲንግ ነው፣ ሚገርም ኤዲቲንግ ነው እንዳትል አሁንም እፈራለሁ። ነገር ግን ስክሪንሾት አድርገን ይዘናል፣ ብዙዎቻችን ማለት ነው፣ ካንተ ፖስት እንደተደረገ ነገር እኔ እንደማስበው ከሆነ ከጭንቅላት ውስጥ ልክ እንደ ጥርስ እየጎደለ አንድ ነገር አለ። እሱን ነገር ቢያስተካክሉ ወይም አንተ ብታስተካከል ጥሩ ነው ብዬ አስባለሁ። የውሸት ኢንፎርሜሽን በተለያዩ ሶሻል ሚዲያዎች መልቀቅ ራሱን የቻለ ወንጀል ነው።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 መጽደቅ አይችልም። ንገረ እውነቱን አይችልም ነው ምለ የመነኩሴ ሀብታም፣ የባለ ትዳር ድሀ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባቸው፣ ብያለሁ ብያለሁ አሁንም የማይቀር ነገር ነው ይሄ የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን ዓለምን የናቀው? ለምን ነበር ዳህ ለመሆን ወስኖ እኮ ነው። ዳህ ለመሆን እኮ ነው የወሰነው። መነኩሴ አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድረበታል፣ ይልሃል መጽሐፍ። ለምን መጀመሪያ መቶ ፐርሰንት በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው ሰማንያ ፐርሰንቱን ይሰጣል፣ ሀያ ፐርሰንቱን ያስቀራል። በሶስተኛው ሰባ ፐርሰንት ይሰጣል፣ በአራተኛው ሀምሳ ፐርሰንቱን ይሰጣል። እንዲህ እያልክ መቶ ፐርሰንት ለራስህ ይሆናል ነው ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም። በመጻፍ ይመጸውታል ተብሎ ራሱ ማለት ለምን የለውማ። እንዲኖረውም አይፈልግም። ብዕሉ ለመነኩስ ሰርጎ እውር ወቱ መጽሐፍ ግን መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለነሱም ሊደርሳቸው ስለሚችል ድምጼ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባም። አባታችን ቃውትን ያሰመነ ጸጋውን ያብዛልን። እስቲ አንድ ቪዲዮን ጨመር። የአንድ ሰው ውሎና መሻሽ አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቁሞ በአይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸለተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ ያውቅ። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ጨርቅ ሰጠው። የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል ዕቃም አይሰብር ማን አለ አለችው፣ እና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ ያውቅ። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠት ትገባል። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተክርስቲያን የድህነት ስፍራ ናት። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላሉ። መድኃኔ ዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪ ዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ከቁጥር አንድ

ፍቅርን ከእሱ መማር አለብን እና እንደ ጌታችን አምላካችን እኔን ምሰሉ ያለ እሱ ራሱ እሱን የመስሎ ደግሞ እነ ጳውሎስ እነ ጴጥሮስ እኛን መስሎ ብሎ ተናግሯለን፣ እና እኛ ደግሞ እነሱን ለመምሰል መጣ ይኖርብናል። በድጋሜ ለምህራችን ቃሎትን ያሰማልን። እስኪ ወደ አባታችን ብፁዕ አባታችን አቡነ ማትያስ መልእክት እንሂድ። አሁን ያለው ምንድን ነው? አፍቅር ቅርቢ ከመለብሱ ከተባለ ሙሽረ ነዋል፣ የትቅትል ነብሰ የሚለ ሙሽረ ነዋል። ይህንን ይህንን ድርጊት እንደው ካልተውን እንዴት አድርጎ ነው ሰላማዊ ሕይወት የምናገኘው? አፍቅር ቢጸቅ ከመለምን ባልንጀራህን እንደ ልብህ ውደድ ነው፣ ግደል አይደለ የተባለ። እንደ ልብህ እንደ ራስህ ውደድ፣ ባልንጀራህን እንደ ራስህ ውደድ፣ ነፍስ አትግደል ነው። ይትቅትል ነፍስ ስለዚህ የእግዚአብሔርን ትእዛዛት ትእዛዛት ቃላተ ወንጌል ስድስት ቃላተ ወንጌልና አሰርቱ ቃላተ ኦሪት እነዚህን እነዚህ የተሰሩት እኛ እንድንጠቀምባቸው ነው። እስራኤል ከምድረ ከአምልኮ ከሚሰራበት ከተቀኒዮ ሲወጡ እንዲተዳደሩበት የተሰሩ ናቸው። አሰርቱ ቃላት ለእስራኤል የተደነገጉ ድንጋጌዎች ናቸው። እና እነዚህን ደግሞ ለእስራኤል ብቻ ሳይሆን ለሁላችንም ነው የተሰረው ትእዛዙ የተሰሩ ትእዛዞቹ እና እነዚህን ትእዛዛት መጠበቅ አለብን። አሰርቱ ትእዛዛት በኦሪት ዘጸአት ምዕራፍ ሃያ ላይ ነው የሚገኙት፣ እነዚህ አሰርቱ ትእዛዛት ስድስቱ ቃላተ ወንጌል ደግሞ በማቴዎስ አምስት ምዕራፍ አምስት ላይ ይገኛሉ። እነዚህን ሁላችንም መጠበቅ አለብን። እነዚህን ማንበብ አለብን። ይህንን ይህን የእግዚአብሔርን ትእዛዛት ማፍረስ የለብንም። ስንኳን ጠቅላላውን መርሳት አንድ ከነሱ አንድ ዋን ካፈረስን ሁሉም ይፈርሳሉ ማለት ነው፣ ሁሉም ስለዚህ ሁሉም እንደፈረሰ ነው የሚቆጠረው። ስለዚህም ትእዛዛተ ኦሪትንና ስድስቱ ቃላትን ቃላተ ወንጌልን ሁላችንም ማንበብ አለብን፣ መጠበቅ አለብን። አረ በለዚያ እንዴት ነው ምንድ ነው? እንዴት ነው ምንድ ነው ሰብስ ሰን ዘክቡር ብእቱ እያይመረ ኮነ ከመ እንስሳ ጣል ወልቦ ተመሰሎም እግዚአብሔር አክብሮ ፈጥሮን ነበር። ነገር ግን ክብራችንን አላወቅነውም። እንደ እንስሳት ሆን ማለት ነው። እንስሳት ሲፈጠሩ በደመነብስ እንዲንቀሳቀሱ ነው እንጂ ለሰው የተሰጠውን እውቀትና ስልጣን አልተሰጣቸውም። ስለዚህም ነው ሰው ቢገድሉ የሆነውን ኃጢአት ቢሰሩ ነገር ቢሰሩ አይፈረድባቸውም። ለምን? እውቀቱ አልተሰጣቸውምና ነው። ሰው ግን የአዋቂ አጥፊ ስለሆነ ነው፣ የአዋቂ አጥፊ ስለሆነ ነው። እግዚአብሔር ሲፈጥረው ወገብሮ ለሰብ መሬተ ምድር ወነፋ በገጹ መንፈሰ ህይወት ወኮነ እጓለ እመሕያው በመንፈሰ ህይወት፣ ኦሪት ዘፍጥረት ምዕራፍ ሁለት ላይ ጌታ ኢየሱስ መሬቱን ሰውን አዳምን ከመሬት ፈጠረና ከዛ በኋላ በግንባር ላይ ወይም በአፍንጫው ላይ እፍ አለበት የሕይወት ስትንፋስ እፍ ሲልበት ጊዜ ሰው ሁኖ ተገኘ ነው እያለ ያለው። እና ይሄ ደግሞ ምን ማለት ነው? እዛን ጊዜ ይህን ስንፋስ የነፋበት ወይም ያደረገበት ነባቢት ለባዊት ሕያዊት ነብስን ነው የሰጠው ማለት ነው። ለሌሎቹ ፍጥረታት ይሄ አልተሰጣቸውም። ለእንስሳት ይሄ አልተሰጣቸውም። ለአዳም ግን ነባቢት ለባዊት ህያዊት ነብስ። ነባቢት ማለት የምትናገር እና ደግሞ ለባዊት የተባለችው የምታውቅ ነብስ ማለት ነው። መጽሐያትን ኃላፊያትን ሁሉ የምታውቅ ራስዋን ማስተዳደር የምትችል ነብስ እና ህያዊት ማለት ደግሞ አትጠፋም የማትጠፋ ለዘላለም የማትጠፋ ለዘላለም የማትጠፋ ነብስ ስላሳደረበት ከሁሉ አብልጦ መጀመሪያ በአርያውና በአምሳሉ ፈጠረው። ከዛ በኋላ ደግሞ ይህንን ነባቢት ነባቢት ለባዊት ህያዊት ነፍስ አሳደረበት። ስለዚህ ነው እግዚአብሔር በሰው ላይ ፍርድ የሚፈርደው የአዋቂ አጥፊት ለሆነ እና እንስሳት ግን ይሁሉ ኃላፊነት የለባቸው ሰው ቢገድሉ ምንም አይከሰሱም፣ ምንም ማድረግ አይቻልም። እና እንግዲህ እኛ ራሳችን እያወቅን ግን እግዚአብሔር ይሁን ሁሉ አእምሮ ሰጥቶን ያነገሰን ሰዎች እርስ ራሳችን እንፋጃለን ማለት ነው። ያለምንም ምክንያት ያለምንም ምክንያት ሰው እንደው መጋደል ተጋደሉ አላለ፣ መጽሐፉ አይልም። ጭራሽ ከየት እንደምናመጣው ለምን ይህን አእምሯችንን ማን እንደሚወስድብን አሁንማ ጨርሶ አይምሮችን ጨርሶ የተወሰደ ነው የሚመስለው ከነጭራሹ የት እንዳለ እና አሁን እንግዲህ ሰላምን ማግኘት የምንችለው እግዚአብሔር መንግስቱን የሚያወርሰን ዘለዓለማዊ ሕይወት ያለው መንግስተ ሰማያትን የምና የሚያወርሰን እርስ በራሳችን የተፋቀርን እንደሆነ ሰላምን የፈጠርን እንደሆነ ትእዛዛተ እግዚአብሔርን የጠበቅን እንደሆነ ነው እና እነዚህን ማድረግ አለብን። ለራሳችን ስንል ለራሳችን ህይወት ስንል ለራሳችን ሰላም ስንል ትዕዛዛት እግዚአብሔርን እንጠብቅ፣ እናንበው፣ በአእምሯችንም እናሳድረው። እነዚህን ትዕዛዛት እነዚህን ትዕዛዛት በአእምሯችን እንቋጥራቸው። እስቲ ከዛ በኋላ የምንጸልየው ጸሎት ሁሉ ተቀባይነት ያገኛል። በዚች ምድር ላይ ለምንኖሩበት ገዛም በሰላም እንኖራለን። ከዚያም ወደ እግዚአብሔር መንግስት እንገባለን ማለት ነው ያንን ከጠበቅን እና ያንን ከጠበቅን እና ሰው እንደ ሰውነቱ እንደ አዋቂነቱ መኖር አለበት። እንደ እንስሳት መኖር የለበት መሆን የለበትም። እንደ እንስሳት መሆን የለበትም። እንስሳት ናቸው፣ እንደ እንስሳ የሚኖሩ ምንም ስለማያውቁ። ሰው እንደ ሰው ባለ አይምሮ ነው። ሰው እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቶታል እና መድኃኔ አለም የተሰቀለው ከወደቀበት ተነስቶ የእግዚአብሔርን ሕግና ስርዓት ጠብቆ እንዲኖር ለማድረግ ነው። ሰውን ሰው ታላቅ ፍጥረት ነው። ታላቅ ፍጥረት ከፍጥረታት ሁሉ የላቀ ነው እና ዓለምን ሁሉ እንዲገዛ እኮ ነው ያደረገው እኮ ዓለምን ሁሉ እንዲገዛ ተገበር ለምድር ዓለምን ሁሉ እንዲገዛ ነው ያደረገው። የዓለምን ሁሉ ገዢ ነው ያደ የእንስሳትን ሁሉ የአራዊቱን ሁሉ ገዥ ያደረገው አዳምን። ነገር ግን ሌላ ስልጣን ፈለገ ከዛ በላይ እና ያ ግን አጠፋው እንጂ አላለማውም። ስለዚህም ሁላችንም ዛሬ በዚህ አውደ ምህረት የተገኘነው ከእግዚአብሔር ጋር በጸሎት ለመነጋገር ነው። እግዚአብሔር አምላካችንን ከእግዚአብሔር አምላካችን ይቅርታና መንፈሳዊ ህይወት እንዲሰጠን ልመና ለማድረግ ነው ለማግኘት ነውና የተሰበሰብ ነው። ሁላችንም ወደ አእምሮአችን ተመልሰን እርስ በርሳችን ተዋደን እርስ በርሳችን ተፋቅረን ሳንጣላ ሳንገዳደል ሳንቀያየም የእግዚአብሔርን መንገድ የእግዚአብሔርን ሕግና ስርዓት ተቀብለን እንኑር። እንግዲህ እግዚአብሔር አምላክ አእምሮአችንን ይመልስልን። አእምሮአችን ተወስደዋል ተወስደዋል። አእምሮ ቢኖረን እርስ በርሳችን አንገዳደልም ነበር። ለብፁዕ አባታችን አቡነ ማትያስ ረዥም ምክት ነገር ያስጥልን። በርክታችን እንግዲህ ስለ ወቅታዊ ነገር በሃይማኖትም ሆነ በብሔርም በተለያዩ በፖለቲካው ምክንያት እንግዲህ በዚህም በዚያም ጦርነት ይገኛል እና እንገደል ግደሉት ምናምን የሚል አዋጅ ሲወጣ እንሰማለ። እና በዚህም የተነሳ እንግዲህ እኛ ሰዎችን እንስሳት አይደለንም። እንግደል ና ግደል የሚልግ እኛ ጋር አይሰራም፣ እንደዚህ ነገር አንቀበልም የሚል መልእክታቸውን አሳልፈዋልና እንግዲህ የመልእክቱ አካል እንግዲህ የሰምተን ሁላችንም እንግዲህ እንደ ክርስቲያን እንደ አንድ ክርስቲያን ልንኖር